ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ ወደ ዕለቱ አርስተ ዜና እናልፋለን። ፋኖ ኃይሎች መካከል እና በብልጽግናው መንግስት መካከል ተጠናክሮ በቀጠለው የትጥቅ ትግል የፋኖ ኃይሎች በዛሬ ዕለት በባህር ዳር ኤርፖርት ጥቃት ፈጸሙ። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴታ ታዬ ደንደዓ ክስ ሂደት ተረስቷል ማለት ይቻላል ሲሉ ጠበቃቸው አበራ ንጉስ ቅሬታቸውን ገለጹ። የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ የኢትዮጵያ ዘጋቢዎች ላይ እገዳ መጣሉን ጣቢያው አስታውቋል። ሁሉንም በዝርዝር እንመለከታቸዋለን። ተጠናክሮ በቀጠለው የፋኖ ኃይሎችና የብልጽግናው ኃይሎች ትጥቅ ትግል ዛሬ የፋኖ አንድ አካል የሆነችው የአንደኛ ክፍለ ጦር ባህር ዳር ብርጌድና የጣናው መብረቅ ብርጌድ ባህር ዳር ኤርፖርት ወገልሳ አቀበሌ ጥቃት ፈጽመዋል። በዚህ ጥቃትም የጣና ፎረም ተሰብሳቢና የአፍሪካ ህብረት ሰዎች ጭንቀትና ስጋት ላይ ወድቀዋል። ባህር ዳር ከተማ ውስጥ የተፈጠረው መደናገጥ ቀላል አይደለም ሲሉ የመረጃ ምንጮቻችን ገልጸዋል። የፋኖ ኃይሎች በወሰዱት ጥቃትም ሶስት ብሬን፣ አንድ ስናይፐር፣ አንድ ሻለቃ ምክትል መምሪያና ሰባት ምርኮኛ ተገኝቷል ሲል ፍኖተ አማራ ሚዲያ መረጃውን አድርሶናል። ብልጽግና ቡድን በበኩሉ በፋኖ ኃይሎች ላይ ጥቃት ለማድረስ በማሰብ ትምህርት ቤቶች ላይ የድሮን ጥቃት ያደረሰ ሲሆን በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ በሚያስተዳድራቸው በጎንጭ ቆለላ ወረዳ ያሉ የቀበሌ ትምህርት ቤቶችን መንግስት በድሮን እያዋደማቸው ይገኛል ሲሉ የመረጃ ምንጮቻችን ገልጸዋል። ፋኖ ለተተኪው ትውልድ በማሰብ ትምህርት ቤቶች ለቆ ለካምፕነት የማይጠቀም ቢሆንም ምንም አይነት ፋኖ በሌለበት የሸበሌ ትምህርት ቤትን ፋኖን አገኘው በማለት በድሮን መደብደቡ የተገለጸ ሲሆን በዚህ የድሮን ጥቃትም ምንም ፋኖ በአካባቢው ባይኖርም የትምህርት ቤቱን ሳር ለከብት የሚያጭዱና ጤፍ አጨዳ ለቀን ስራ የሄዱ ሶስት ንጹሀን መገደላቸው ተሰምተዋል። ከዚህ በፊት በጎንጅ ፕሪፓራቶሪ ትምህርት ቤት ላይ የድሮን ጥቃት የተፈጸመ ሲሆን ንጹሃን መቁሰላቸውንና ላቦራቶሪው ሙሉ ለሙሉ መውደሙም የሚታወስ ነው። በእስር ላይ የሚገኙት የቀድሞው የሰላም ሚኒስትር ዴታ ታዬ ደንዳ የክስ ሂደት ተረስቷል ማለት ይቻላል ሲሉ ጠበቃቸው አበራ ንጉሥ ቅሬታቸውን ገልጸዋል። ከፍተኛው ፍርድ ቤት በታዬ የክስ ላይ ዛሬ የመጨረሻውን ብይን ይሰጣል ተብሎ ሲጠበቅ ውሳኔው አላለቀም በሚል ምክንያት ለጥቅምት 24 ተለዋጭ ቀጠሮ መስጠቱን ጠበቃው ገልጸዋል። ጠበቃው ታዬ የተፋጠነ ፍትህ የማግኘት መብታቸው እጅግ መጓተቱን ለፍርድ ቤት ማስረዳታቸውንም ተናግረዋል። የታየ ክስ መዝገብ ፍርድ ቤት ዝግ በነበረባቸው በክረምት ሁለት ወራት ተጠናቆ ለችሎቱ ሊቀርብ ይገባ እንደነበረም አበራ ቅሬታቸውን ገልጸዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቸበሌ በሌ የኢትዮጵያ ዘጋቢዎች ላይ እገዳ መጣሉን ጣቢያው አስታውቋል። ጣቢያው ከተለያዩ የኢትዮጵያ አካባቢዎች የሚዘግቡ ጋዜጠኞቹ ከዛሬ ጀምሮ ዘገባ እንዳይሰሩ መታገዳቸውን ገልጿል። ባለስልጣኑ በጻፈው ደብዳቤ ዶቸ በሌና ወኪሎቹ የአገሪቱን ሕግና ደንብ እንደጣሱና የሙያዊ ስነምግባር ደንቦችን እንዳላከበሩ ጠቅሶ ከሷል ተብሏል። ሆኖም በዘጋቢዎቹ ላይ የተጣለው ጊዜያዊ እገዳ እስከ መቼ ድረስ እንደሚቆይ ባለስልጣኑ እንዳልጠቀሰ ጣቢያው አስታውቋል።